ሰላም ጤና ይስጥልኝ የፕራክቲስ እንግሊዝኛ የዩቱብ ቻናል ቤተሰቦች፣ ስለ ፕሪፖዚሽን ክፍል ሁለት ቪዲዋችን ይኸው አሁን ያው የምንከታተል ይሆናል ማለት ነው። በዋናነት በዚህ ቪዲዮ የምናየው ብዙ ጊዜ በአረፍተ ነገር ውስጥ አጠቃቀማችን ላይ የሚያምታቱ የሚመስሉ ግን በቀላል መንገድ በቀላል ምሳሌ የታየበትን የቢዮንድ፣ የቢሳይድ፣ የቤኔዝ፣ ኤጌንስት እና የአመንግ ልዩነትና አጠቃቀም በአረፍተ ነገር ውስጥ ቁልጭ ባለ መልኩ ለማየት እንሞክራለን ማለት ነው። በአጭር ደቂቃ ውስጥ ማለት ነው። ቪዲዮን ከመጀመሪያ እስከመጨረሻው ብትከታተሉት ስለ ፕሪፖዚሽን በጣም ግልጽ የሆነ ኮንሰፕት ትጨብጣላችሁ ብዬ ተስፋ አደርጋለሁ። ቀጥታ ወደ ትምህርታችን እንገባለን። እንግዲህ በእንግሊዝኛ በጣም ብዙ ፕሪፖዚሽኖች አሉ ብለናል፣ እዚህ ጋር የተጠቀሱት የምታዩቸው ማለት ነው። ከነዚህ ውስጥ ግን በዋናነት አሁን የሴሌክት ያደረኳቸውን በአረፍተ ነገር ውስጥ የሚያምታቱና እንዴት መጠቀም እንዳለብን ግርታ የሚፈጥሩ ናቸው፣ አንዳንዴ ማለት ነው። የመጀመሪያው ኤጌንስት ነው። ዊ ሹድ ፋይት ኤጌንስት ኮራፕሽን፣ ዊ ሹድ ፋይት ኤጌንስት ኮራፕሽን። ይሄ ኤጌንስት እንትን አድርገን የሰራ ነው ምሳሌ ነው። ኤጌንስት ማለት ብዙ ጊዜ ሁለት ተቃራኒ ሀሳቦችን የሚያገናኝ ነው። ወይም ደግሞ እዚህ ጋር እንደምትመለከቱት ዊ ሹድ ፋይት ኤጌንስት ኮራፕሽን ራይት፣ ኮራፕሽንን መዋጋት አለብን። ሁለት ተቃራኒ ነገሮችን ፋይት ያደርግ ወይም ደግሞ ሁለት ተቃራኒ ሀሳቦችን ስናመጣ አንዱ የአንዱ ተቃራኒ ሪያክት የሚያደርግ ከሆነ ተቃራኒ አክሽን ካለው ብዙ ጊዜ ኤጌነስ እንጠቀማለን። እንዳልኳቸው ፕሪፖዚሽኖች በራሳቸው ቆሞ ሚኒንግ የላቸውም። ነገር ግን በአረፍተ ነገሩ ስንጠቀም ነው ሚኒንጋቸው ሞር ግልጽ የሚሆን። ስለዚህ መሰል ኮሚኒኬሽኖች ላይ እንጠቀማታለን። ኤጌንስት ማለት በተቃራኒ መልኩ ወይም የመጀመሪያውን ተቃውመን ስንመጣ ማን ነው። ምሳሌ ዊ ሹድ ፋይት ኤጌነስ ኮራፕሽን ራይት ምሳሌ ዶንት ፋይት አጌንስት ሚ፣ ከኔ ጋር አትጣላ ልል እችላለሁ። ወይም ደግሞ they get in the war against our country፣ እንዲህ ከአገራችን ጋር እኮ ወደ ጦርነት ገባ የተባለ ካንትሪ ማለት ነው። እንደዚህ አይነት እርስ በርስ ተቃውሞ ወይም ተቃራኒ የሆኑ ነገሮችን ለመግለጽ በሚፈልግበት ሰዓት፣ አክሽናቸውን ለመግለጽ በሚፈልግበት ሰዓት ያው አጌንስት እንጠቀማለን ማለት ነው። እስኪ ፕሪፖዚሽን ሁለተኛ አመንግ ነው። አመንግ ማለት በብዙዎች መሀል የሚለውን ትርጉም ይይዛል። ዘር ኢዝ ኖ ሌዚ አመንግ ስ ዘር ኢዝ ኖ ሌዚ አመንግ ስ ከእኛ መካከል ሰነፍ የለም ለማለት ነው። አመን ጊዜ ጋር የቢትዊን ተቃራኒ ነው። ቢትዊን በሁለት ነገሮች መሀል ማለት ነው። አመን ካላችሁ ግን በጣም በብዙዎች ወይም ከሁለት በላይ በበለጡ ስብስቦች መካከል ለማለት ስንፈልግ ጠብቅ የምንጠቀመው ነው። ሶስተኛው ቤኔዝ ነው። ዘ ቡክ ኢዝ ቤኔዝ ዘ ቴብል ያለ፣ ቤኔዝ ማለት አንደር እንደ ማለት ነው። ወይም ከስር ይገኛል ለማለት ነው። ከስር የሚለውን ትርጉም ይይዛል። ምሳሌ መጽሐፉ ከጠረጴዛው ስር ይገኛል ስል የአራተኛው ቢሳይድ ነው። ሉክ ቢሳይድ ቀጥሎ ማለት ነው፣ ከጎን እንደማለት ነው። ኦኬ ራህማ ሲትስ ቢሳይድ ሳራ። ራህማ ከሳራ ቀጥላ ነው የተቀመጠች ወይም ከጎን እንደማለት ነው። ከጎን በኩል ተቀምጣለች ለማለት ስንፈልግ የሚጠቀመው እዚህ ጋር ቢሳይድስ ከሚለው ጋር ብዙ ጊዜ የሚያምታቱ ጥንድ ጥንድ የሆኑ ፕሪፖዝኖች በዚህ በቀጣይ ክፍል ላይ ለማየት ሞክራለን። ነገር ግን ቢሳይድስ ማለት በተጨማሪ ማለት ነው። ኦኬ ዊ ሹድ ለርን much more about preposition besides the very important ones በተጨማሪም ደግሞ ለማለት ስትፈልግ ቢሳይድስ besides ትጠቀማላችሁ። ሌላው ቢዮንድ ነው። ቢዮንድ ማለት በላይ ማለት ነው። ምሳሌ አሁን ከአቅሜ ካቅሜ በላይ ነው። ይሄ በቃላት የምንገልጸው አይደለም፣ ከቃላትም በላይ ነው ስል በላይ የሚለውን ስንገልጽ የምንጠቀመው ነው ቢዮንድ ማለት ምሳሌ ማይ አፕሪሲኤሽን ፎር ዩ ኢዝ ቢዮንድ ወርድ፣ እኔ ላንተ ያለኝ አድናቆት እና ምስጋና ከቃላት ያለፈ ነው፣ ከቃላትም በላይ ነው ለማለት ፈልጉ፣ እና መሰል ኮሚኒኬሽኖች ላይ ቢዮንድ እንጠቀማለን። ሌላው ስሩ አውት ነው። ስሩ ማለት በጠቅላላ እንደማለት፣ ለምሳሌ እንግሊሽ ኢዝ ስፖክን ስሩ አውት ዘ ወርልድ፣ እንግሊዝኛ በመላው ዓለም የሚነገር ቋንቋ ነው። ስሩ አውት እንላለን። ስሩ አውት ዘ ካንትሪ፣ ስሩ አውት ዘ ወርልድ፣ ስሩ አውት ዘ ስኩል፣ ስሩ አውት ዘ ክላስ ማለት እንችላለን ማለት ነው። እንግዲህ እነዚህ በዋናነት ብዙ ጊዜ አንዱ ከአንዱ ጋር ለይተን ማወቅ የሚያስችሉን ምሳሌዎች ናቸው ማለት ነው። እጅግ አድርጌ አመሰግናለሁ። በቪዲዮ እንድጠቅማኝ ተስፋ አድርጋለሁ። ሌላ ግልጽ ያልሆነ ካለ ደግሞ ኮመንሴሽን ጽፉን። ያላችሁ ቪዲዮን ላይ ኮመንት፣ ሼር በማድረግ ያው ሌሎችን ቤተሰብ እንዲሆኑ የበኩላችሁን አግዙ። እጅግ አድርጌ አመሰግናለሁ። ታንኪ ቤሪ ማቻቤና።